እግዚአብሔር እስራኤልን ያዕቆብን እስራኤል ያለበት ምክንያት ሲናገር ዘፍጥረት ምዕራፍ 32 ላይ ከእግዚአብሔርና ከሰው ጋር ታግል አሸንፋል ብሎ ነበር ያለው። ከዛ ከሰዎች ከ35 ላይ ደግሞ ድጋሚ ይለዋል። መጀመሪያ ማለት ነው ረስቶት፣ ድጋሚ ስም ያወጣለታል እኮ። መድገም አይችልም ማለት ድጋሚ ነው። ከዚህ ስመ ከዚህ በኋላ ያዕቆብ አይባል እስራኤል ይባል ብሎ አለ እና መጀመሪያም ግሰም ነው አንብቦ እንደዛ አይደለም የሚለው አንብቦ። ባይብል አጠገቤ ስለሌለ አንድ ሞባይል ስለምጠቀም እንደዛ ነው። አውጣው እስቲ ዘፍጥረት ይቀጥል ይላል ዘፍጥረት ምዕራፍ 32 ቁጥር 27 ላይ እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ ያለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና ይላል። በነገራችን እዚህ ጋር አንድ ፖይንት ያዝና እዛ ላይ ከስከ ከእግዚአብሔርና ከማጋ ከሰው ጋር ከሰው የሚለውን የእንግሊዝኛው ነው ሚን ነው የሚለው ሰዎች ነው የሚለው ግሪክ ሰብጀንትም እንደዛ ነው አንትሮፖል ነው የሚለው አንትሮፖስ አይደለም የሚለው የዕብራይስጡም እንደዛ ነው ይሺም ነው የሚለው ራሱ በፕሮራል ነው የሚጠቀመው። እነዛ የተባሉት እነማን ናቸው? ዘፍጥረት 32 አንድ ላይ ታገኛቸዋለህ። መላእክቶች ናቸው፣ የእግዚአብሔር ሰራዊት፣ የእግዚአብሔር መላእክቶች ነበሩ ይላል። ከዛ እንት ላይ ደግሞ ሆሴ 12 3 እና 4 ላይ በዚያ ከኛ ጋር ተነጋገረ ይላል። እኛ ከኛ ጋር እኛ ከኔ ጋር ተነጋገረ ሳይሆን በዚያ ከኛ ጋር ተነጋገረ ይላል። ስለዚህ ሲታገል የነበረው ከአምላክና ከመላእክቶቹ ጋር ነበር ሲታገል የነበረው። እሺ ቀጥል። እሺ ዘፍጥረት ምዕራፍ 35 ቁጥር 9 ላይ ደግሞ እግዚአብሔርም ለያቆብ ከሁለት ወንዞች መካከል በሶርያ በተመለሰ በኋላ እንደገና ተገለጠለት ባረኮውም፣ እግዚአብሔርም ስምህ ያቆብ ነው ከእንግዲህ ወዲህ ስምህ ያቆብ ተብሎ አይጠራ ስምህ እስራኤል ይባል እንጂ ያለውም ስሙንም እስራኤል ብሎ ጠራው ይላል። ለሁለተኛ ጊዜ እኮ ድጋሚ መጥራት አይችልም ወይ ነው ጥያቄው ኮፖይንቱ መጥራት ሊጠራው ይችላልኩ እኮ ግን ስሙን ነው ድጋሚ ያወጣለት ያቆብ ከዚህ በኋላ ይባል አወጣለት የሚለው ነገር የታለ ያው ስሙንም እስራኤል ብሎ ጠራው ይላል ድጋሚ መጥራት አራት አምስት ይስ ቢጣሮ ምን ችግር አለው መጥራት ይችላል ግን እኔ እንደዛ ብሎ ሊሞግቱ ይችላል ሞር ኦፕቲሚስቲክ አልሆነልኝም አሎነልኝም ለፈልጌ ነው የሚያዋጣ ቢሆን እንትን ነው ድጋሚ ስማ አራት የሚጠራው ምንድን ነው ችግሩ? ብሎ ቢሉ ምንድን ነው መጥራት ነው መሰየም እመን አ ስምህን ያዕቆብ ስምህ ያዕቆብ ነው ከእንግዲህ ወዲህ አለው። ከእንግዲህ ወዲህ ሌላ ቦታ እስራኤል ብሎ እኮ ይጠራዋል ግን እዚህ ጋር ለየት የሚያደርገው ልክ እዛ ጋር ዘፍጥረት ምዕራፍ 32 ላይ እንዳለው ከእንግዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል እንዳለው እዚህ ጋርም ተመልሶ ሲገለጥለት ስምህ ያዕቆብ ነው ከእንግዲህ ወዲህ ግን ስምህ እስራኤል ያዕቆብ አይባል እስራኤል ይባል ብሎ ስሙን እስራኤል ብሎ ጠራው ይላል ጠራው which means ሰየመው ማለት ነው ሁለት ቦታ ሰየመው ስለዚህ የዕብራይስጡ ቃል እስራኤል ማለት ትርጉሙ ምንድን ነው ትርጓሜ ስራ ማለት መታገል ማለት ነው። ይሄ ማለት አምላክ ማ ከአምላክ ጋር የሚታገል ማለት ነው አይደል? ያ ቁርአን ላይ እስራኤል የሚለው ስም አለ? እስራኤል የሚለው በስም አዎ። ለምሳሌ ሱረ ሰዓል ኢምራን ምዕራፍ 3 ቁጥር 93 ላይ እስራኤል ተውራት ከመወረዳው በፊት እስራኤል እርም ካደረገው በፊት፣ በራሱ እርም ካደረገው ውጪ በእስራኤል ልጆቹ ላይ ምግብ ሁሉ ተፈቀደ ነበር ይላል አይደል? ያ ስለዚህ እስራኤል የተባለው ማነው ነው? እዚህ ጋር ያዕቆብ ነው አይደል? እንደዛ የተባለው እስራኤል የተባለው አዎ። ሱረቱል አንቢያ ምዕራፍ 21 ቁጥር 48 ላይም እንደዛ ይደግመዋል። የእስራኤል ዝርዮች ይላቸዋል። ስለዚህ እስራኤል የተባለው ያዕቆብ ነው። የእስራኤል ልጆች በእስራኤል ሲባሉ ደግሞ የእስራኤል ልጆች ነው። እስራኤል የተባለው ያዕቆብ ከሆነ ያዕቆብ ለምንድን ነው እስራኤል የተባለው? ያዕቆብ የተባለው እስራኤል ከሆነ እስራኤል ለምንድን ነው ያዕቆብ የተባለው? እም ያዕቆብ ለምንድን ነው እስራኤል የተባለው? በቁርአኑ ከአምላክ ጋር የሚታገል የሚለውን እውቅና ሰጥቶ ነው? እም እስል ታዲያ ለምንድን ነው የተባለው? ማላሁ አለ አስተምሬ ነበር ከዚህ በፊት። አይ ተሰሞኑ እያየሁኝ ነበር በዚህ ዙሪያ ላይና በውስጥ አወራለሁ። ኡስታዝ ግን እኔ በጉጉት እየጠበቅኩ ነበረ። ይህን ነገር ማወቅ ፈልጌ ነበር። እስልምና ላይ ያሉ ነገሮች አጠቃላይ በሚስኮንሰፕሽኖች የተፈጠሩ ነገሮች፣ በአጠቃላይ ሊንግዊስቲካል የሆነ ዲፈረንሶች ወደ ተለያየ ነገር ሊጣመሙ ይችላሉ። ሱረቱ አል ኢምራን ምዕራፍ ሶስት ቁጥር ሰባት ሰባት ላይ ከአላ ዛ ሳይሆን ከአላ ነው ብለው ንግግሮችን ከስፍራው ይለውጣሉ አለ ሲለውጡ ኢንተርፕሬት ሲያደርጉት አንድ ቋንቋ ሁለት አራት ምቺ እንትን አለ እና ለፍዝ ብቻ ሳይሆን ማእናውን ሉራራፉ ይቀይሩታል። ሲቀይሩት ስለዚህ ምንድን ነው ኢስራ ማለት በሱረቱ ኢስራ ምዕራፍ አስራ ሰባት ምዕራፍ የምዕራፉ ስም ምን ይባላል ታውቁታላችሁ? ምን ይባላል? አስራ ሰባት አስራ ሰባተኛው ሱራ የቁርአን ስሙ ምን ይባላል አራ ኢስራኤል ይባላል። ይስራ ማለት ምን ማለት ነው? ይስራ ማለት ምን ማለት ነው? ይስራ ማለት ምን ማለት ነው? ጉዞ ማለት ነው። ጉዞ ጉዞ ማለት ነው። ያዕቆብ ጉዞ አድርጎ በምሪት በአምላክ እስራኤል ነው የሚለው በአረብኛ ኢስራ ማለት ጉዞ ማለት ነው። ራሱ ኢል ማለት የኢላ ንጻረ ቃል ነው የሚመጣው በአረብኛ። ስለዚህ ኢስራኤል የሚለው ቃል ሁለት ትርጉም አለው። አንደኛው በአምላክ ምሪት የሚጓዝ ማለት ነው። እሱ ወደ ግብጽ የሄደበትም ምክንያት ታሳቢ ተደርገው ተደርጎ ስም ነው የመጀመሪያው። ሁለተኛ ኢስራ ማለት ባሪያ ማለት ነው። ኢል ማለት የኢላ አብርቤሽን ነው የአምላክ ባሪያ በሚልም ይመጣል ከዛ አንጻር ነው ቁርአን ይህንን ነገር እውቅና አልሰጠም ከአምላክ ጋር መታገል የሚለውን እውቅና አይሰጥም? በእኛ ትምህርት ውስጥ እንደዛ አይነት ትምህርት የለም። ይብን ታሪኩንም እራሱ አንቀበለውም ዘፍጥረት ላይ ያለውን ጸሐፊው ማን እንደሆነ አይታወቅም ዘፍጥረት ጸሐፊ ማን ነው ተናጋሪና ጸሐፊው ማን ነው ብላችሁ በጠይቋቸው መልስ የለም እስካሁን ሙሴ ነው የሚሏችሁ የለም እንደዛ አይነት ነገር የለም ስለዚህ ታሪክ ጸሐፊን ንግግር ወስደ በእንትን ልታርመውና ልታሻሽለው አይችልም ራሱ ማለት ነው። ከአንድ ልጅ በዘፍጥረት ስተት አለበት ብዬ እስሚዞ በጣም በጣም በደንብ ይህን ነገር ተከታተሉኝ። ዘፍጥረት 37:9 ላይ የነበረው ፀሐይና ጨረቃ 11 ኳክብት ለእኔ ሲሰግዱልኝ አየው ብሎ በትንቢት ተናግሮ ፀሐይ እኔ ነኝ፣ ጨረቃ እናትናት፣ 11 ኳክብት ደግሞ አስራ አንዱ ወንድሞች ናቸው ብሎ ተርጉሞለታል። ከዛ በኋላ ላይ መጥተው አስሩ መጥተው ሰገዱለት ለዮሴፍ። ቢንያም ይቀር ነበር። ከቢንያም ጋር መጥተውም ሰገዱለት። አስራ አንዱ ሰገዱ። ከዛ ያዕቆብ ሰገደ። ማቀረ ማቀረ እናቱ እናቱ። አዎ እናትየው ቀረ። እናትየው ደግሞ ሞታለች በዛን ሰዓት። ስለዚህ የዛ ትንቢት ፍጻሜ እንዴት ነው የሚያገኘው? ታሪኩ በጣም እንትን ነው። ወይ ትንቢቱ አልተፈጸመም ወይ ያዕቆብ ዮሴፍ ያየው ህልም ትክክል አይደለም። ስለዚህ ዮሴፍን ጥያቄ ምልክት ውስጥ የሚያስገባ ነገር ነው። ወደ ቁርአን ስትመጣ ደግሞ ፀሐይና ጨረቃ 11 ኳክፍ ለኔ ሰግዱልኝ አየው ብሎ ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ላይ የሚናገረውን ቁጥር አንድ መቶ ላይ ወላጆቹንም አወጣቸው ይላል። ወላጆቹንም ወደ ዙፋኑ አወጣቸው ይላል። ወላጆቹ ነበሩ እናትና አባቱ። ከዛ ምን ይላል? ወላጆቹም ለሚለው ቃል የመጣው ቃል ሙሰና ነው። ሁለት ናቸው። ከዛ እነርሱም ወድቀው ምን አሉ ይላል ምን አደረጉ ይላል? ሰገዱ የሚለው ነገር ሙሰና አይደለም። የሚገርምህ፣ ሙሰና አይደለም፣ ጀም ነው የሚጠቀመው። እህ ከታች የምታወሩ ሰዎች አታውሩ። ማውረድ ማውረድ እንደዛ፣ መሀል ላይ ገብቶ የሚረብሸው እያወራን ነው እስከምንጨርስ መታገስ ካልቻለ አንድ ሰው ማውረድ። ሌላ ምንም እንትን የለውም ኤክስኪዩዝ የለውም። ኢንተራፕት ሲያደርግ ሐሳቦች ይበታተናሉ። አረ እንዴ! ስለዚህ ስነ ስርዓት የሚባል ነገር አስተምሯቸው ለሱ ነው። ኤኒዌይ እና ምንድነው ሙሰና አይደለም ጀመን የሚጠቀመው። እዛው ላይ ደግሞ ምንድነው ያለው ከገጠር ስትመጡ ብሎ ያለው አሁኑም ሙሰና አይደለም የሚጠቀመው ማን ሙሰና አንደ አይደለም የሚጠቀሙ ጀመን የሚጠቀመው ሰከንድ ፐርሰን ላይ የተኮና አረብኛ ላይ እና ሰርድ ፐርሰን ላይ ሙሰና የሚባል ነገር አለ። ሁለትዮሽ አነጋገሮች አሉ። ስለ እናትናና ስለአባት ዬው ስለአጠቃላይ ስለመጡት ነው። የመጡት ደግሞ እነማን ናቸው? የዩሱፍ ወንድሞችና እናትና አባቱ ነው፣ ሁሉም ናቸው የሰገዱት። እዛ ጋር ቁራኑ እና በጣም የሚገርም ነገር ነው። ማለት እንደዚህ አስተንትናችሁ ታውቃላችሁ ይሄንን በትንቢቱ መሰረት ማለት ነው። በትንቢቱ መሰረት ትንቢቱ ተፈጽሟል። ቁርአን ላይ ብሎ ይነግረናል፣ ያስተካክለዋል። ዘጥረት ላይ ያለው ታሪክ ግን ታሪክ ጸሐፊው ይህንን ነገር ሳያስተካክል ነው የጻፈው። ነገሩ በቦታውም አልነበረም፣ ሊሳሳት ይችላል ታሪክ ነውና። እኔ በክርስትናውም ያለው ነገር ለኔ አዲስ ነው፣ ከእስልምናውም ያለው ነገር በዚህ ጉዳይ ላይ ለኔ አዲስ ነው። ወላ ያዛ እስራኤል የሚለውንም ከዛ አንፃር የያዙት እስራኤል የሚለውንም ከዛ አንፃር ያዙት ራሱ በደምብ ነው። ቁርአን ላይ ብዙ ነገሮች ተስተካክለው ነው የሚመጡት። መርየም ማለት ምን ማለት ነው ብለህ ብትል መርየም ማለት መራራ ማለት ነው የሚል ነው የተረጎሙት። እኛ ደግሞ እሱን አንቀበልም። መርየም ማለት መር እና የም ከሚሉ ከሁለት ቃላት ነው። መር ማለት ጠብታ ማለት ነው። የም ማለት ባህር ማለት ነው። የባህር ጠብታ ማለት ነው ብሎ ነው ያስተካከሉ የኛ ትምህርት ላይ በነሱ ግን መራራ መራራ በሚል ነው ራሱ መራራ በመሪማም ሲያማሩ መሪማ ተባለ ቦታው የቦታው ስም ማለት ነው። ስለዚህ መርያም የሚለው ቃል ከዛ አንጻር ነው። የአሮነት ማርያም የሚባል ስም መራራ ማለት ነው። ስለዚህ ማርያም የኢየሱስ እናት ስሟ ራሱ መራራ ነው ብሎ ነው የሚተረጉሙት እነሱ። ይሄን ሁሉ ነው እስላም ያስተካከለው። በእስላም ያለው ታሪኩ ተስተካክሎ የቀረበው ገጽ ነው አውራ አይ፣ ሙሳ የእስራኤል ልጆችን ወደ ከግብፅ ይዞ ሲወጣ ቁርአን ላይ ጥቂት ጭፍሮች እንደነበሩ ይናገራል። እና መጽሐፍ ቅዱስ ላይ ያዕቆብ ወደ ግብፅ ሲገባ ይዟቸው ሲሰደድ የዛን የነበሩት ቤተሰቦቹ ቁጥር ሰባ እንደነበሩ ይናገራል። ሰባ ይላል፣ ዘብጠፊያ ደግሞ ሰባ ይላል። አሁን ሰባ የነበሩት የነበሩ ህዝቦች እንግዲህ የሊዊ ትውልድ እንኳን ሳይጠፋ የልዊ ልጆች ባሉበት ክፍለ ዘመን ተዋስተው ወደ 60 ሺ ደርሰው እንደ ሙሴ 60 ሺ ወታደሮችና ህዝቦቹ ጠቅላላ ቁጥር ወደ 2 ሚሊዮን የሚጠጉ እንደነበሩና ከግብፅ ህዝብ በላይ አልፈው እንደነበር ይነገራል፣ መጽሐፍ ቅዱስ እና በዚህ ጊዜያት ውስጥ ኢቨን እንደ መጽሐፍ ቅዱስ አስተምሮ ቢቱ ማለት ትንቢቱ ምናምን አራት መቶ ምናምን ዓመት እንደቆዩ ይነገራልና አራት መቶ ዓመት ውስጥ ሰባ የነበሩ ህዝቦች እንዴት ነው ሁለት ሚሊዮን ሊደርሱ የሚችሉት? ይህን ቁርአን ላይ ሲያስታክሉ እንመለከታለን። በጣም እንትን ነው ራሱ ቁርአን ላይ በጣም እንትን ነው። አንድ ቀን ሙሉን እንትን እንለዋለን። ከኢብራሂምን ጀምርና እስከ ቤይቱል መቅዲስ እስከሚባለው ሱለይማን እስከገነባው ድረስ በደንብ ታሪኩን በደንብ አድርገን ከሀዲስ ጋር ምናምን እያደረግን በቀጥታ እናመጣዋለን ራሱ ማለት ነው። ከዛ በኋላ ደግሞ ፕሮብሌሞች ምንድን ናቸው የሚለውን ደግሞ እዛ ጋ የዘብጥረት ላይ ያሉ ፕሮብሌሞች፣ ዘጻት ላይ ያሉ ፕሮብሌሞች ምንድን ናቸው የሚለውን ደግሞ በደንብ እያየናቸው እንሻላ እናያቸዋለን። በጣም ይገርም ማለት ነው። የቁርአንን እንትን የምታዩት እንደዛ ነው። ቁርአን ላይ ሱረት ዩሱፍ ላይ ስታነቡት የሚናገረው ነገር እንተረክልሃለን ብሎ የሚጀምረው አላህ ራሱ ነው። መጨረሻ ላይም በቦታውም አልነበርክም ሲመካከሩበት ብሎ ቁጥር 105 ላይ 107 ላይ ይናገራል አለ። ከዛ በኋላ የሚገርማችሁ ነገር የዩሱፍ አለይሂ ሰላም ጊዜ የነበረው የግብጽ ንጉስን ፊራውን ብሎ አይለውም፣ ወይም ፈርዖን አይለውም ቁርአኑ። ባይብሉ ግን ፈርዖን እያለን የሚጠቀምበት ትልቁ ስህተት ማለት፣ ፈርዖን የሚባለው ማዕረግ መጀመሪያ የተጀመረው በራምሴን፣ የተጀመረው በሙሴ ጊዜ በነበረው ንጉስ ነው የግብጽ ንጉስ ነው የተጀመረው ፈርዖን የሚባለው ፊራውን የሚለው ነገር የተጀመረው ልክ አጼ ኃይለሥላሴ፣ አጼ ሲሱኒዮስ፣ አጼ ገላውዲዮስ፣ አጼ ሚኒሊክ፣ አጼ ቴዎድሮስ የምንለው እንደዚያ ማለት ነው። ፊራውን ማለት ልክ በሄሮድስ እንደምንለው በእስራኤል ውስጥ አቤሜሌክ እንደምንለው፣ እንደገና ደግሞ በእንትን ደግሞ በሮማያኖች ደግሞ ቄሳር እንደምንለው ዓይነት ማለት ምን ያህል ማለት የታሪክ ስህተቶች እንዳሉት ነው የምነግራችሁ የታሪክ ስህተቶችን ቁርአኑ መኮረጅ ካለበት አንድ በረሃ ላይ ግመል ገፊ የነበረ ሰው እንዴት ይህንን ነገር ሊያጠራ? አንድ ነገር እኔ እንኳን ጥናት ሳጠና ረጅም ዓመት ፈጅቶብኛል፣ ይሄን ይህንን ስተት ማለት ነው። አንድ ግመል ገፊ የነበረ በረሃ ላይ ግመል የሚገፋ የነበረ ያልተማረ፣ ማንበብና መጻፍ ማይችል አንድ ሰው ከዓለማቱ ጌታ ይሄ መልእክት ካልመጣለት በስተቀረ እንዴት ባይብል ላይ ያሉ ስህተቶችን ሲኮርጅ እንኳን ይህንን ነገር አብሮ እንዴት አልኮረጀም? እንዴት አልኮረጀም ነው። ይህን ከእሱ ከራሱ ከሆነ ያመነጨው ረሱል ከሆኑ ነብያችን ከሆኑ ያንን ነገር ያደረጉት እንዴት ሲኮርጁ ቢያንስ ይቺን ነገር ከነስህተቱ እንዴት አይኮርጅም?

እኔ ለዚህ ጋር ራሱ የሚገርመኝ ሙሴ ማለት ገና ከፈርዖን ተሰዶ ማለት ፈርዖናዊ ሰው ገሎ ምናምን ፈርዖን ከቤት አስወጥቶት ምናምን ከሱ እየሸሸ በነበረበት ሰዓት ላይ ፍየል አጋጁ ነው ይጠብቅ በነበረበት ሰዓት ላይ ምንም ስለመለኮት ምንም አይነት ኮንሰብት ባልነበረው ሰዓት ላይ እንግዲህ ወደ ተራራው አካባቢ እሳት ሲነድ ተመለከተ ይለናል። እዛ ሰዓት ምዕራፍ ሦስት ላይ ነው ለተ ላይ እሳት ሲነድ ተመለከተና እዛጋ እስኪ ምን አይነት ራዕይ እንደሆነ ልይ ብሎ ተናገረ እና ስለ ራእይ ምንም ኮንሰፕት የሌለው አካል ራእይ አይቼ ልምጣ ይላል። እና ቁርአን ላይ ግን ሙሳ እዛ ጋር እሳቱን ሲነድ ሲመለከት ምንድን ነው ያለው ሂጄ እስኪ ወሬ ካለ ወሬ ላምጣላችሁ፣ አልያም ደግሞ እናንተ የምትሞቁበትን እሳት ይዤላችሁ ልምጣ ሲላቸው እንመለከታለን። እሱ ላይ ውይይት ላይ ምን እንዳለ ታውቃለህ? እንትና ሊቀ ጠበብት ዘሪሁን ሙላቱን ታውቃለህ? ሊቀ ጠበብት ዘሪሁን ሙላቱን ይባላል አላቁ አንድ ኦርቶዶክስ ጋር ዲገተ በዛሪው ሙላቱ አታውቀውም? በጣም ምላሳም ነው። በታድሶቹ ምናምን በጣም እንትና ከሃሊል ክብሮም ጋር ነው መጀመሪያ የተወያዩት እና ተወያይተው መጨረሻ ላይ ኡስታዝ ሳሊቅ ተወያዩ እና ሲወያዩ እዛ ጋ ምን አደረገው፣ ኦሪትን የጻፈው ሙሴ አይደለም በሚለው ሃሊል ክብሮም እንትን አለው። ከዛ እንደዚህ ሙሴ በምድር ላይ ከነበሩ ሰዎች ትሁት ነበር ይላል እና ሙሴ ስለራሱ ነው ወይ የሚያወራ ሲለው፣ አዎ አለው። አንድ ሰው እንዴት ራሱ እንደዚህ ኪብሪያ ያደርጋል ምናም ሲለው ሙሴማው አጨርባሪ ባሪ እኮ ነው ሰው ሁሉ ገሏል አለ አንተ በጣም ይዋሻል ብዙ ጊዜ ሲዋሻ አይቼዋለሁ አለ እሱ ብዙ ጊዜ ይዋሻል ሙሴና ማይበል ብልኪዳ ላይ ብዙ ውሸት ካገኘ ሙሴ ነው እና ሙሴ ሊዋሽ ይችላል ሰው መዋሸት ብቻ አይደለም ማለት ትቢት ምናምን ብቻ አይደለም ሰው ገሎ የለ ወይ በዚህ ደረጃ ማለት ነው። እና አንዳንዴ ያስቁኛል፣ እንትን የሚጠቀሙት ነገር ማለት ነው ዳዊት ከፈጣሪ የመጣ ነቢይ ነው ብለህ ሶስቱ ነገሮች አላሟላ ዋላ ማለት ሶስቱ ነገሮች በሶስቱ መሰረት ዳዊት ይሞት ነበር። አንደኛ ዘዳግም 18 19 ላይ ከአምላክ ውጭ ከሌላ አካል መልእክት ከተቀበለ ይገደላል። ዳዊት እንደምትመለከቱት ሴጣን ሂድና ቁጠር ብሎት ወደ 70 ሺህ ሰዎች እንዲጨፈጨፉ ምክንያት ሆኗል። አልተገደለም ግን እሱ። ሁለተኛ የሰው ሚስት የደፈረ ሰው ይገደላል። የኦሪዮን ሚስት ደፍሯል፣ አልተገደለም። ሶስተኛ ነፍስን የገደለ ሰው ይገደል ይላል። ኦሪዮኑን አስገድዷል። በቃ ሰው ነው፣ በቃ ምን ችግር አለው? በቃ ሰው ነው፣ ሊሳሳት ይችላል። ግን ነብይነቱ ምንም የሚነካው ነገር የለም ይለዋል። በቃ ነብይነቱ ምንም አይነካውም። በቃ የፈለገ ነገር ኃጢአት ቢሰራ በቃ ፈጣሪ ነብይነ ብሎ እስከመረጠው ድረስ የፈለገ ነገር ቢያደርግ ነብይነቱ ላይ አፌክት አያረገውም ይላሉ። አፌክት አለ አያረገውም ተመልከት እንግዲህ አፌክት አያደርገውም ነብይነቱ ላይ ምንም ነገር የሚያነካካው ነገር የለም ይለዋል። ከዛ በኋላ እ ስትላቸው ረሱል ጋር ይመጡና ግን ለምንድነው ዘጠኝ ሚስት ያገቡት ይለዋል። ይመጡና ለምንድነው ጅሃድ ዝም ብሎ ማለፍ ሲገባቸው ጅሃድ ያወጁት ይላል። ይመጣና ይላል ይመጣና እንደዚ አይነት ነገር ይጠይቃል። ለምንድን ነው ሲሪ የተሰራባቸው ይላል። ሲሪ እኮ አላደረጉም ምሳቸው ተደረገባቸው እንጂ። መግደል ነው አጥያት ወይስ መገደል ነው አጥያት ብለህ ብጠይቃቸው መግደል ነው አጥያት ይለዋል። ሲሪ ተደረገባቸው እንጂ ሲር አላደረጉም ምሳቸው ተደገመባቸው እንጂ አልደገሙም ምሳቸው ባይሆን የሚገርመው እንደዛ አይ እንዴት ፈጣሪ ዝም እንዴት ይላል ምናምን ይላሉ። አንደኛ ዜና መዋዕል ምዕራፍ ስምንት ሰለሞን የሚባል አንድ ማን ነው ሳሙኤል የሚባል ነቢይ ነበር። ከሞተ በኋላ ከዛኛው ዓለም ውስጥ ጠንቋዩ ይዘው መጣች ሰምታችሁ እንደሆነ ታውቃላችሁ። ይሄን ታሪክ ስሚዞ 13 ታቃለንን የቱን የሳሜል የሚባለውን ነቢይ ጠንቋ ጠርታ እግዚአብሔር ጋር ከሄደ በኋላ ከነገን አስመጥተዋለች እኮ አላቀምልኝ እኔ ማላቁን ታሪክ እንዴታ፣ አንደኛ ሳሙኤል ታዲያ አንደኛ ሳሙኤል ምዕራፍ ሃያ ስምንት ላይ ነው። ከበላይ አሟርታ ጠራችሁና ከዛኛው ዓለም ውስጥ አመጣችሁ። እኛ ጥያቄያችን አንድ የፈጣሪን ነብይ እንዴት አንድ ጠንቋይ እዛ ድረስ ሄዳ ታመጣዋለች? ረሱል ምድር ላይ ያሉ የአንድ አይሁዳይ ሴት ተነስ አይደለም በማበጠሪያ አድርጋ ሲር እንዲሰራባቸው መሆኑ አላህ ለምን ዝም ይላል ካላችሁ፣ እንዴት ፈጣሪን የሚያክል አንድ ነብይ የራሱን ነብይ ወደዛኛው ዓለም ካሸጋገረው በኋላ እንዲሞት ካደረገው በኋላ ከዛኛው ዓለም ውስጥ በአንድ ጠንቋይ የተነሳ እንዴት ልጠራውና ልታመጣው ቻለች? አታቁም ይሄንን ታሪክ ግን፣ ታሪኩ እየመጣልኝ ነው ሁሌ ደጋግመን ስለማናነብ። አንደኛ ዜና መዋል ምዕራፍ ስምንት ላይ ታገኙታላችሁ። አሟርታ ጠራችሁ ሳሙኤል ከዛ ለምንድን ነው የጠራችሁኝ? ምናምን ተናደደ። እሱ ራሱ ምንድን ነው እና እንደዛ ነው እንደ አይነት ታሪኮች አሉ እና አንዳንዴ ስታመጣባቸው እንደዛ ይለዋል በቃ ነብይ ነው ፈጣሪ በቃ እኔ የራሱ ጥበብ አለው እኮ አንተ ለምንድን ነው በፈጣሪ ስራ የምትገባው ምናምን ይለዋል። በፈጣሪ ስራ ለምንድን ነው የምትገባው በቃ አደረገ ፈጣሪ ፈቀደ በቃ እንዲመጣ እንትን እንዴ እንዴት አንድ ጠንቋይ ታመጣዋለች ስለዚህ በቃ ሳሙኤል ነብይ አይደለም ማለት ነው አይ ምን አይገናኝም እኮ አፌክት አያረገውም በቃ ማለት ፈጣሪ ፈቀደ እረሱልስ ታዲያ ቢያንስ ለኛ ለማስተማሪያነት ነው ሲደረግብን ድግምት ሲደረግብን እንዴት አድርገን ሩቃ እንደምናደርግ ለማሳየት ነው። አላ ዝም ያለ የነበረው ስንል አይ በቃ ሎጂካል አይደለም መልሳችሁ ምናምን ይለዋል። መልሳችሁ ሎጂካል አይደለም ምናምን ይለዋል። ከዛ በኋላ ይላል ልክ እንደ ሌሊት ሊስራ ወል ሚራጅ ማለት ሌሊት ሊስራ ወልሚራጅ ላይ እንደሚታወቀው እንትና ኢሳ አድርጎ ነው በአካል ነው ረሱል ሊያገኙት ሙሳ ኢብራሂምን አደምን በምንድን ነው ያገኙት ብሎ ጥያቄ ጠይቃሉ። እና ዑላማዎች የሚመልሱት መልስ በአካሊን በመንፈስ ምንም የተገለጸ ነገር የለም። በዝምታን የሚታለፈው በቃ እስልምና መልስ የለውም አለኛ አንዱ። ከዛ አንድ ኤግዛምፕል ልስታልኩ ለኝ እንደሚታወቀው ሁለተኛ ነገስት ምዕራፍ ላይ ቁጥር 11 ላይ ኤልያስ አድርጓል። አዎ ዘዳግም 32 ማን 34 አስር ላይ ደግሞ ሙሴ ተቀብሯል። አዎ ከዛ ማቴዎስ ወንጌል ምዕራፍ 17 ቁጥር 9 ላይ ጴጥሮስ ዮሐንስና ያቆብን ያዕቆብን አርሞኒየም ወይም ደግሞ ሄርሞን የሚባል ተራራ ወሰዳቸውና ኤልያስና ሙሴ መጡ ይላል። ኤልያስ ስላደረገ ችግር የለውም በአካል ነው። ሙሴ መጣው በምንድን ነው ብዬ ስለዋለው በመንፈስ ነው እንዳይለኝ ማስረጃውም የለውም፣ በአካል ነው እንዳይለኝ ማስረጃውም የለውም። ስለዚህ በምንድር ሰ አልተገለጸም ማለት መልሶ እኮ ነው ክርስትና መልስ የለው ማለት ነው አልኩት። እንዴ አይገባህም እንዴ አልተገለጸም እኮ ያልኩ ነው ያለውት አልተገለጸም ማለት መልስ የለውም ማለት ነው። እንዴ አልተገለጸም ማለት እኮ ራሱ መልስ ነው በራሱ አለኝ። ሲመልስልኝ ደባ ራሱ ጆኑ ነገሮች ተበላ ማለት ነው። እንደ አይነት ነገሮች አሉባቸው። ብዙ ጊዜ ክርስቲያኖች የማያስተውሉት እሱ ነው። ይወቀነ እንስቲ ይጣ የሆነ ጊዜ አንዱም እንደዛው አይኔ ጋር መጣለሁ። አላህ ምንድን ነው አላ እና እኔ ምልክ አካል አለው። በመቀጠል ራሱን የገለጸበት መልኩ አለው። ስለ ይህ አካል ምንድን ነው አለ። መንፈስ ነው ወይስ ሰው ነው?